ሄሉን ሌላ ህይወት ጀምራዋት ማለት ለራሴ ነግራለሁ ማለት የሆነ ወይ የሆነ ቀልድ ነው ህልም ላይ ነው ምናምን ነገርና በጣም ነው ልቤ የተሰበረው። ብዙዎቻችሁ በምን ምክንያት ነው የተለያያችሁ ብላችሁ እየጠየቃችሁ ነበርና እግዚአብሔር በሚያውቀው ከኔ ጋር ምንም የሚያገናኘው ነገር አልነበረም። እኔ ሄሉን በጣም የሆነ ብዙ መጠየቅ ይፈልገው ነገር ስላለ፣ እንዴት አስቻለች ማለት እንደ ወንድ ልጅ በጣም የሚያማችው ነገር በሰው መበደል። በእርግጥ እሷ የራሷን ህይወት ጀምራለች፣ እሷ ህይወት ደስተኛ ሊሆን ይችላል። እና ምን ነቅቶች ነው ምን ሆነች ነው ሰላም ሰላም፣ ውድ ቤተሰቦች እንዴት ናችሁ? ሰላም ነዋ። እኔ ያለው እግዚአብሔር ይመስገን። አረሳችሁኝ? ማ በጣም እኮ ነው የምትሰደበው። ቲክቶክ ላይ አልወድም እኮ በምትሰደብ። በመልኬ ህይወት ጥርሷ አላዋጣሽም እኮ ለእሱ አቡዬ፣ አንቺ ፉንጋ ህይወት፣ አፍንጫዋ ይኸውልሽ፣ ህይወት ጥርሷ፣ አቤት ጥርሷ ሲያስጠላ፣ እችይ ፉንጋ ሚገንቀ ይመስሏቸው ይሄ ማለት ምን ያህል ጭንቅላታቸው ዶማ እንደሆነ ራሴን ጠፍጥፍ የሰራው ይመስል ፈጣሪያቸውን የፈጠራቸውን አምላክ እየሰደቡት እንደሆነ አያውቁም። እሱ እንደማይችል እኔን መስራት እንዳልቻለ እየነገሩት የገዛ ፈጣሪያቸው እንደሆነ አያውቁም። እኔማ በጣም ስትሮን ፐርሰናሊቲ ያለኝ ራሴን ወድጄው አምኜበት ኩርቼበት ነው ራሴን አደባባይ ይዤ የወጣሁት። እኔ እየፈጣ እየሰራው ነው የሚለውስ በፍሬያቸው ታውቋላችሁ እኮ ነው የሚለው ታላቅ መጽሐፍ። በፍሬ ፍሬ ነው የሚታየው። ፍሬሽ ምንድን ነው? የአንቺ ፍሬ ምን እያፈራሽ ነው? ያፈራሹ ነገር ነው የሚናገረው። ከምትናገሩ፣ ከምትኖሩ፣ ከምታሳዩ ፍሬ ነው። በቃ ለሰው ልጅ ምን አፍርቷል ነው የሚታይለት እንጂ እኔ በተፈጠረበት ነገር የሚሰደብ ሰው በአጠቃላይ ከጎኑ ቆማለሁኝ። ሰው ግን በስራው። ለእሱም ደግሞ ጀጅ የምናደርገው እኛ አደለን ፈጣሪ ነው። ለእያንዳንዱ ና ሁልጊዜ ከውጭ በሚመጣው ጩኸት የራሳችሁን ከፍታና ዝቅታ አትወስኑ። ከውስጥ ነው የተሰጠን። ሁላችን መክሊት አለን፣ ሀሳብ አለን፣ ማንነት አለን። መልክ የለኝም አጭር ነኝ ረጅም ነኝ ምንም አይሰራም። እኛ እኮ አካለ ስንጉል ራሱ በደረጃ አስቀምጠን የምንኖር ሰዎች ነን። ሁሉም ሰው የተሰጠው ነገር አለው በተፈጥሮ ሁሉም ሰው እሱን አክሴፕት ማድረግ አካለ ስንጉል ሲሆን ምንም እንደማይሰራ የምናስብ ሰዎች ነን። ከዛ ከዛ ሁሉ ነጻ ኑን ነው ምለው እና ራሳችንን መቀበል ትልቅ ነገር ነው። ከዛ በራስ መደሰት። ማንም ከማንም ጋር ራሳችሁን ኮምፔር አታድርጉ። ሁል ጊዜ ከትላንትና ጋር ነው ራስን ኮምፔር ማድረግ፣ ከሰንበዲ ጋር አይደለም። ከትላንትና ማንነቴ ጋር ነው፣ ከቅድሙ ማንነቴ ጋር ነው ሁሌ ራሴን ማወዳደሩ። ከዛ ደግሞ ያለውበትን ኢንቫይሮንመንት፣ አሁን ያለውበትን አጀስት እያደረጉ ለመማር መዘጋጀት፣ ራስን አብዴት ማድረግ፣ ተግቶ መስራት ትልቅ ነገር ነው ብያምናለው። እና ቴንኪ አብያ። አንቺ ባልሽው ላይ ትንሽ ነገር ልጨምር ብዬ ነው። ሁላችሁንም በጣም ነው የምወዳችሁ። እግዚአብሔር ባላችሁበት ሁሉ ፈጣሪ ጥላ ይሆናችሁ። እሺ ብዙ ከውጭ የምንሰማው ጩኸት አለ፣ የሚረብሽ ነገር አለ። እኛ ልንፈልገው የምናስብበት የምንሄድበት መንገድ አለ። ለውጭ ጩኸት ብዙ ቦታ እየሰጣችሁ ራሳችሁን አትጉዱ። እና በቃ ቢ ናይስ ቢዩ ከዛ ደግሞ ፕሬ እሺ። እና ቼኳና ናተ እሱ ትልቅ ነገር ነው። እርስ በርስ እንፈላለግ፣ እንዋደድ፣ መልካም ነገር ለመዝራት እንኖር። ያ ነው የሚያዋጣው፣ ያ ነው ለእኛም ሰላም የሚሰጠን ብዬ ማስበው። ሁልጊዜ ደግሞ ደስታችንን ከውጪ አንጠብቅ። የሆነ ሰው ስለ ሳቅ አይደለም የምስቀው፣ አዎ ነው ፊል ፊል ሳደርገው። በቅንነት ለመኖር እንሞክር። ና ወዳችኋለሁ። አቡዬ ቴንኪዩ። ውድድ ነው ማድረግሽ። ሁላችሁ በጣም እናመሰግናለን። ቴንኪዩ ቴንኪዩ ሶ ማች ማሪ